በዛሬው ዕለት ሰላም፣ ፍቅር፣ እንክብካቤና ጥበቃ ለሁሉም ሕጻናት በሚል መሪ ቃል በአፍሪካ ለ33ኛ በኢትዮጵያ ደግሞ ለ32ኛ ጊዜ የአፍሪካ ህጻናት ቀን እየተከበረ ይገኛል። በተገባደደው በጀት ዓመትም በባህር ዳር ከተማ ብቻ ወደ 11 ሺህ የሚጠጉ ህጻናት በአስቸጋሪ ሁኔታ ውስጥ እንደሚገኙ መረጃዎች ይገልጻሉ። ና ይህን በተመለከተ ደግሞ ተጨማሪ መረጃ እንደአለው ተስፋ ሞላ በቀጥታ መስመራችን ላይ ይገኛል። ተስፋ ወደ አንተ ላምራስኪ ሁነቱ ምን ይመስላል? ምን ምን ሀሳቦች ተነሱ? ሀሳብህን አጠር አድርገህ አጋራን። አመሰግናለሁ አብዩት። እንግዲህ ዛሬ በባህር ዳር ከተማ ለ33ኛ ጊዜ በአፍሪካ ደረጃ ማለት ነው የሚከበረውን በኢትዮጵያ ደግሞ ለ32ኛ ጊዜ በቀጣዩ ሰኔ 9 2015 ዓ.ም የሚከበረውን የአፍሪካ የህፃናት ቀን በማስመልከት ዛሬ ባህር ዳር ከተማ የከተማ አስተዳደሩ የህፃናት ሴቶችና ማህበራዊ ጉዳይ መምሪያ ይህንን በዓል አዘጋጅቶ አክብሯል ማለት ነው። በዚህ ክብረ በዓል እንግዲህ በተለይ በዋናነት እንደ መሪ ሀሳብ ተደርጎ የተወሰደው ሰላም፣ ፍቅር፣ እንክብካቤና ጥበቃ ለሁሉም ሕጻናት በሚል መሪ ሀሳብ ነበረ ይህ በዓል የተከበረው። እንግዲህ በዚህ በዓል የተለያዩ ለችግር የተጋለጡ ሕጻናት እና የሕጻናት አሳዳጊዎች የተለያዩ ግብረሰናዊ ድርጅቶችና መንግስታዊ የሆኑ አካላት በበዓሉ ታድመዋል ማለት ነው። በዋናነት እንግዲህ በዚህ ፕሮግራም ትኩረት የተደረገው በባሕር ዳር ከተማ በተለይ በ2015 ዓመተ ምህረት በርካታ ህጻናት በተለያዩ ምክንያቶች ለችግር የተጋለጡ እንደሆኑ ነው በጥናት ሲጠቀስ የነበረው ማለት ነው። በተለይ 11632 የሚሆኑ ህጻናት በዚህ ዓመት ባሕር ዳር ከተማ ላይ እንግዲህ ወላጆቻቸውን በማጣት ሁለቱንም ወላጆቻቸውን ወይም ደግሞ አንደኛውን ወላጆቻቸውን ወይም ደግሞ ወላጅ ኖሯቸው በአነስተኛ ገቢ የሚተዳደሩና ምንም አይነት የትምህርትም የአልባሳትም የምግብም ሁኔታቸው ለማሟላት ችግር ያጋጠማቸው በርካታ ህፃናት መኖራቸው እንግዲህ በጥናት ተለይቶ ተረጋግጧል። እንግዲህ በዚህ መሰረት ከተማ አስተዳደሩ እነዚህን ለችግር የተጋለጡ ህፃናትን የተለያዩ ድጋፍ እንዲያገኙ ትኩረት ሲያደርግ ቆይቷል ማለት ነው። በተለይ በዚህ ዓመት 9472 ህፃናት በጊዜያዊነት የበዓል ወቅት ጠብቆ በተለያየ መንገድ ድጋፍ እንዲደረግላቸው ተሰርቷል ማለት ነው። 1092 ደግሞ በቋሚነት ድጋፍ እንዲያገኙ ተደርጓል ማለት ነው። ከዚህ ባሻገር በተለይ 2100 በላይ ሕጻናት ደግሞ በጎዳና ላይ ይገኛሉ ማለት ነው። እነዚህ ሕጻናት እንግዲህ በጎዳና የሚገኙ እንደመሆናቸው መጠን በተለይ ለተለያየ ችግር የተጋለጡ ስለሆነ ከ235 በላይ የሚሆኑትም ሴቶች መሆናቸውን ተጠቅሷል። እነዚህ ሕጻናት በተለይ የመጡበት አካባቢ ከባሕር ዳር ከተማ ውጭ ነው አብዛኛው። ስለዚህ ቤተሰቦቻቸውን አፈላልጎ ወደ ቤተሰቦቻቸው የመመለስና ድጋፍ ማግኘት የሚችሉት ደግሞ ድጋፍ እንዲደረግላቸው ነው ምክክር ሲደረግ የነበረው። በዚህ መድረክ ላይ በተለይ የመክፈቻ ንግግር ያደረጉት የባሕር ዳር ከተማ አስተዳደር ምክር ቤት ቤት ዋና አፈጉባኤ አቶ ፍትሃ ነገስት በዛብህ በተለያዩ መንገድ ለችግር የተጋለጡ ህጻናትን በተለይ በህፃናት መርጃ ማዕከሎችን የተለያዩ ግብረሰናይ ድርጅቶች ጋር አብሮ በመስራትና በማማከር የህጻናት መርጃ ማዕከላትን እያቋቋምን እነዚህን ህጻናት ድጋፍ ልናደርግላቸው ይገባል። አሳዳጊ ኖሯቸው አሳዳጊዎቻቸው አነስተኛ ገቢ ያላቸው ከሆኑ ደግሞ እነዚህ ሰዎች በተቻለ መጠን የዳሃ ዳሀ ወይም ደግሞ አነስተኛ ገቢ ላላቸው ታሳቢ የሚደረግ የቁጠባ ቤቶችን በከተማ አስተዳደሩ በመስራት የ ቤት ባለቤት እንዲሆኑና በተለይ ከቤት ኪራይ ችግር እንዲላቀቁ፣ በቤት ኪራይ ችግር ወላጆቻቸው ህጻናቶቻቸውን ይዘው ጎዳና ላይ እንዳይወጡ ይህንን ትኩረት አድርገን መደገፍ አለብን ሲሉም መልእክት አስተላልፏል። በዋናነት የተለያዩ ግብረሰናይ ድርጅቶች እዚህ የበዓሉ ታዳሚ ነበሩ። በተለይ ደግሞ የግሬስ ህጻናት መርጃ ማዕከልም ለአሚኮ እንግዲህ መልእክት አስተላልፈው ነበረ። እሳቸው እንዳሉት እንግዲህ ዛሬም የተወሰኑ ህጻናትን በቋሚነት ድጋፍ ለማድረግ ተነሳሽነት ወስደው በቋሚነት ድጋፍ ለማድረግ ተነጋግረዋል። ከዚህ ቀደም በርካታ ህጻናትን እንግዲህ ድጋፍ እያደረጉ ነው የሚገኘው። ያስተላለፉት ዋናው መልእክት ግን ምንድን ነው? በዋናነት ሁላችንም በያገባኛል ስሜት የኔነት ስሜት አድሮብን በተለያየ መንገድ ለችግር የተጋለጡ ህፃናትን ልንደግፋቸው ልናግዛቸው ይገባል። እንዲህ ካደረግን ህጻናቱ ዛሬ ከችግራቸው ተላቀው ነገ ኢትዮጵያ በምትፈልጋቸው የአቅምና የስነልቦና ዝግጅት ብቁ ሆኖ እናገኛቸዋለን የሚል መልእክትም አስተላልፏል። በአጠቃላይ እንግዲህ በዚህ መድረክ በተለይ በርካታ ህጻናት ዛሬ 30 ህጻናት በጊዜያዊ 17 ህጻናት ደግሞ በቋሚነት ድጋፍ እንዲያገኙ ድጋፍ የማፈላለግ ስራው ተሰርቶ ርክክብ ተደርጓል ማለት ነው። የተለያዩ የፈጠራ ስራ ያቀረቡ ህጻናትም ነበሩ። እንግዲህ ህጻናት ከተደገፉ፣ ከተበረታቱ ከችግራቸው ወጠው አእምሯቸውን ተጠቅመው የተለያዩ የፈጠራ ስራዎችን ማቅረብ እንደሚችሉ አሳይተዋል። የተለያዩ አውሮፕላኖችን እና ሌሎች የቴክኖሎጂ ፈጠራዎችን አሳይተዋል ማለት ነው። አቅማቸውን አሳይተዋል። እንደዚህም የተበረታቱበት ሁኔታ ነበረ። በአጠቃላይ ግን ሰላም፣ ፍቅር፣ እንክብካቤና ጥበቃ ለሁሉም ህጻናት የግድ ያስፈልጋል በሚል መሪ ሀሳብ በአፍሪካ ለ33ኛ ጊዜ በኢትዮጵያ ደግሞ ለ32ኛ ጊዜ እንደ ክልል የአማራ ክልል በቀጣዩ ሰኞ ባሕር ዳር ከተማ ላይ የሚያከብር ይሆናል። እንደ ሀገር አቀፍ ደግሞ ሰኔ 9 በሀገር አቀፍ ደረጃ ይህ በዓል ይከበራል። ለዚያ ዝግጅት ነው ዛሬ ባሕር ዳር ላይ ተከብሮ የዋለው። ለችግር የተጋለጡ ህጻናትን በትኩረት ልንንከባከብ ይገባል። መንግስታዊና መንግስታዊ ያልሆኑ ድርጅቶች ግለሰቦችም ህጻናቱ ተቸግሮ አካባቢያቸውን ሳይለቁ ባሉበት ሁኔታ ድጋፍ እንዲያገኙ ማድረግ የግድ ይለናል የሚል ትኩረት ያለው ሀሳብ ተላልፎበታል። አብዮት ያለኝ መረጃ ይሄን ነው የሚመስለው። ጥሩ ዘጋቢዎቻችን ተስፋ ሞላና ተመስገን እንዳደረጉት በዛሬው ዕለት በባሕር ዳር ከተማ በተለያዩ አካባቢዎች እየተከናወኑ ያሉ ሁነቶችን በቀጥታ ስላስቃኛችሁን በተመልካቾች ስም አመሰግናለሁ። መልካም ጊዜ ይሁንላችሁ።